ተውሂዱን ሙሉ በሙሉ ያረጋገጠ የሆነ አካል ሰውዬ ወይ የሆነ ሰውዬ ደኸለ ገባ አልጀነተ ጀነትን ገባ የሚል የሆነ ርእስ ነው። ስለዚህ የሚያወራ ነው ተግባበናለ። ደለ አልጀነተ ጀነትን ገባ ቢገይር ሒሳብን ወልዐዛብ ቢገይር ውጭማትን ሒሳቢን ያለ ምንም ምርመራ ማለት ነው። ምንም ሳይመረመር እንደሚታወቀው ምርመራ ለ ስራችን ይመረመራል። ወላዓዛብ እሱ ግን ምንም ምርመራ የለበትም። ቢገይረ ሒሳቢን ያለምንም ምርመራና ወለዓዛብ ያለ ምንም ቅጣት ማለት ነው ጀነትን ገባ ወይም ሞ ጀነትን እንደሚገባ የሚናገር የሆነ ርዕስ ነው አሉ

ሙሽሪኪን ከአጋሪያኖች አልነበረም። ሽርክን ከሚሰሩ ሰዎችና ከሚያጋሩ ሰዎች አልነበረም ብሎ አላሁ ተባረከ ወተላ ይናገራል። ታግባባና አይደለ? ስለዚህ እዚ ላይ አላሁ ተባረከ ወተላ ኢብራሂም አለይሂ ሰላም በ ያኒ ማኑ ብዙ ባህሪያቶች ይገልጹታል። አንደኛ ያኒ ኢማም ነበር፣ ኡመተ ለማለት አይ ኢማም ነበር፣ መሪ ነበር፣ በሐቅ ላይ ሰዎች የሚከተሉት መሪ ነበር። ወከዛልክ ቃኒተ ለላህ ማለት ለአላህ ደሞ የሚተናነስ ያኒ ማኑ ዘውታሪ ሆና አላህን በመገዘት ላይ የሚዘውትር ቃኒተ ነበር ሐኒፍ ነበረም። እንደዚሁ ሐኒፍ ማለት ከሽርክ ወደ ተውሂድ ያገደለ ወደ ተውሂድ ያመዘነ ነበረ። ወለም የኩ ምንል ሙሽኪን ደግሞ ከአጋሪያኖችም አልነበረም ሽርክ ፈጽሞ አይሰራም ብሎ አላሁ ተባረከ ተዓላ አወደሰው ማለት ነው። ስለዚህ እዚህ ላይ ያኒ ተውሂድን ከማሟላት ይመደባል። ተውሂድን ከማጽደቅ ከማረጋገጥ ይመደባል ያኒ ማለት ነው። በነዚህ ኢብራሂም አለይሂ ሰላም በተገለጸበት ባህሪ መገረጽ መሰለን አኔ አደሙል ኢሽራክ ቢሂ ተባረከ ወተዓላ

ከተላላቅ ታቢዮች፣ ሚን ኪባሪ ታቢዒን፣ ከተላላቅ ታቢዕዎች ይመደባል። እና አዩኩም፣ ማንኛችሁ ናችሁ አለ፣ ጥያቄ አቀረበ። እንግዲህ ያው ከሁሴን እብን ዐብዱራሕማን ጋር ሌላም ሰዎች ነበሩ ማለት ነው። ከዛ ጥያቄ ያቀረበላቸው ሰዒድ ኢብን ጁበይር ማለት ነው። አዩኩም፣ ከናንተ ውስጥ ማነው ነው እስኪ ረአ፣ የተመለከተው አልከውከበ፣ ኮከብን የተመለከተው ኮከብን ያየው ከዋከብትን፣ ኮከብን ያየው ማነው ከናንተ ውስጥ አለዚ ያነ ኮኮብ

እንግዲህ ሌሊት ላይ ነው እንደዛ የሚሆነውና ማንኛችሁ ናችሁ ከእናንተ ውስጥ ራአል ኮከበ ኮከብን የተመለከተው አለዚ ያነኩክ ያነን ኮከብ ኢንቀደ አልባሪሐተ ትላንትና መሽታይ የወደቀውን ወይም ደግሞ የተወረወረ የሆነውን ኮከብ ያየው ማን ነው ብሎ አላችሁ፣ ጠይቃችሁ ፈቁልቱ ብዬ አልኩኝ አለ ማን መቆልቱ ማለት ከዚያ ወዲያው ነው ብያለሁኝ። ያኔ እኔ ነኝ አየሁት ብሎ ሲል ምን ትዝ አለው? ሌሊት ላይ ይሄ ሰውዬ ያኔ ኮኮብን የተመለከተው እየሰገደ ሊሆን ይችላል፣ ሌሊት ሶላት ሊሰግድ ሲነሳ ሊሆን ይችላል። ስለዚህ ሌሊቱን ይሰግዳል ማለት ነው፣ አይተኛም ማለት ነው ብለው ይሉኛል አለ። በቃ ምክንያቱም ሌሊት ላይ ስለነበረ ያነ ኮከቡ የወደቀው ይሄን እንዳይጠረጥሩ ብሎ ማለት ነው። ወደ አሁኑ ብያልኩኝ አለ ይሄ ሲመጣበት ስመ ቁልቱ ከዛ ብያልኩኝ አማ ኢኒ። ምክንያቱ ሊናገር ነው ለት ላይ እየተነሳበትንና ያየበትን እየሰገድኩ እንዳይመስላችሁ እየሰገደ ነው ብላችሁ እንዳትጠራጥሩ ብሎ አነሳላችሁ። ስመ ቁልቱ ከዛ ብያልኩኝ አማ ኢኒ አማ አማ ኢኒ እኔማ ለም አኩን አልነበርኩም፣ ፊ ሰላቲን ሰላት ውስጥ አልነበርኩም፣ ወይም ደግሞ እየሰገድኩ አልነበረም ወላኪኒ ነገር ግን እኔ ሉዲቱ ተነድፌ የነበር ቢምዓና አቅረብ ጊንጥማቱ ነድፎት ነው ጊንጥማኑ ነድፎ የነበርና ያን መርዙ ማለት ነው እያቃጠለኝ እንቅልፍ አሳጥቶኝ ለዛ ነው ያኔማኑ የተመለከትኩት እንጂ እየሰገድኩ እንዳይመስላችሁ እየሰገድ ነው ብላችሁ እንዳጠረጥሩ ብሎ አለ ማለት ነው። ሰለፎች ሪያዕ ማለት ነው ባለሰሩት ስራ ሰው እንዳሞግሳቸው አይወድም ነበር ሳግ ሰገድም አድርጎ ከሆነ በቃ ሰው እንዳይለት ማለት ነው። እኛ እኛ እንዳናንተ ተገልብጣና እናድርም ይሄ እያለ ያወራል ማለት ነው። እንደዛ ይባል ማለት ነው። ስለዚህ ስራን መደበቅ ነው ያለብን፣ ብንሰራም እንጂ ሰልፎች በቃ በዚህ በጣም ያው ተለይቷል ማለት ነው። እናሱ በቃ እየሰገደ ነው ብለው ይጠረጥሩኛል አለና፣ ኧረ እየሰገድኩ አልነበረም ተነክሼ ነበር፣ ያኔ መርዝ እያቃጠለኝ ነው እንጂ እየሰገድኩ እንዳይመስለኝ እየሰገደ ነው ብላችሁ እንዳትጠረጥሩ አላቸው።

ሩቃ እንዴት ቀራ ይሆንከው ብሎ አለው። ፈማ ሐመለከ ምን አነሳሳህ አለ በዚህ ሩቃ በመስራት ላይ ሩቃ እንዲት ቀራ ምንድ መረጃ ይዘህ ነው እንዴት ሩቃ ቀራህ ብሎ ጠየቁ። እዚህ ላይ የምንረዳው ሰለፎች አድ ምሳ ይሰሩ የሆነ ነገር ሲሰሩ ያለ ምንም ደል ደሊል እንደማይሰሩ መረጃን እንደሚጠይቁ ማለት ነው። እና ምን መረጃ በምን ተነሳስተህ ብሎ ጠይቀው ሰዒድን ጁበይር ለማን ለሑሴን ብን ዓብዱራህማን

ምን አወራችሁ? እስኪ ንገርኝ። ሐደሱ ምንድነው የነገራችሁ? ብሎ ጠየቀኝ አለ ቁልቱ ብዬርኩኝ ሐደሰና ነገረን እኮ ሻዕቢይ የሚባለው ኢማም ወይ ደሞ ዓሊም ማለት ነው። ነገረን አን ቡረይደተ ኢብኑ ልሁሰይብ ቡረይዳ ኢብኑ ልሁሰይብ ተብሎ ከሚጠራው ከሆነ ሰሓቢ ይዞ ይሄ ቡረይዳ የሚባለው ሰሓባ ነው። ከሱ ይዞ ማለት ነው እሱ ሸዕብይ ከቦሬዳ ይዞ ማኑ ነነገራቸውና ከቦሬዳ ከሚባለው ሰሃቢ ይዞ ነገረኒ። ቦሬዳ ነገረ ብሎ ነነገረኒ። ምናለ ቦሬዳ የሚባለው ሰሃቢ አነሁ ቃል እሱ እኮ ብሎ አለማ ቦሬዳ ላ ሩቅየተ ኢላ ሚን ዓይኒን አው ሑመቲን ብሎ ተናገረ። ላ ሩቅየተ፣ ሩቃ እኮ የለም ሩቃ አይቀርናም፣ ኢላ ሚን ዓይኒን ለዓይንናስ እንጂ ሰውዬው አይኑ ሐቅ ነው አልዓይኑ ሐቅ እንተ ብሏል። ያው ማሻአላህ ነው የሚባለው። የሆነ የሚያስደስት ነገር ጥሩ ሰው አዋቂም ጥሩ በቃ ደስ የሚልም መልከኛም ሰው ከታየ ጥሩ ነገር ከታየ በኋላ እንዲሁ ምናም ተብሎ ተዓጅብ አድርጎ አይከድም። ማሻአላህ ማሻአላህ፣ ምናም ምናም ተብሎ ነው የሚከደው እንጂ። አረቦች ናቸው በዚህ በቃ የሆነ ነገር ካዩ ማሻአላህ ማሻአላህ ብለው ነው የሚረፉት። የኛ ግን በጣም ኢላ ሚን ዓይኒን ለዓይነ ናስ እንጅባ ነው ሰውዬው ዓይነ እናስ ካለበት ምን ይባላል? ያው ይባላል። በዓይኑ ተበልቶ ከሆነ ሩቅ አይቀራበትም። አው ሑመቲን ወይም ደግሞ መርዛማ በሆነ ነገር ከሆነ ያኔ ትኩሳት፣ ማነው ሑማ ማለት ትኩሳት ማለት ነው። አው ሑመቲን ወይም ደግሞ ትኩሳት የሆነ መርዛማ ነገር ካለ በዛ ማለት ያኔ፣ ማነው የሆነ መርዛማ የሆነ አወሬ፣ ማነው ደግሞ ያኔ ነድፎን ከሆነ እንደ ጊንጥ ምሳሌ ለትኩሳት ያቃጥላልና መርዛማ ምርዛ ለሆነ ነገር ማኑ ለዛ እንጂ ሩቅ አይለም የሚል ሐዲስ ነበረና ላሩቅ የተ ኢላ ሚን አይን አው ሑመትን ወይም ደግሞ ለትኩሳት ትኩሳት ነገር ያለው የሚያቃጥል ለሆነ ነገር ለሱ ሩቅ ለዚህ እንጂ ለሌላ ነገር ሩቅ አይለም የሚል ስላለ እኔ ደግሞ ያው ተነድፍ ያለሁና የሚያቃጥል ስለሆነ ለዛ ብዬ ምን አደረኩ አለ ሩቅ ማኑ ቀረሁበት። ይሄ ነው መረጃዬ ብሎ አለው። ከዛ ፈቃል ብሎ አለ ማለት ነው። ማን ሰዒድ ብን ጁበይር ሐደ መረጃ ይዤ ነው እንደዚህ አድርጌ በዚህ ሐዲስ ሰርቼ ነው ብሎ ሲለው፣ ሳኢድ ብን ጅበር ምን አለ? ቀድ ኣሕሰነ በእርግጥም አሳምሯል ጥሩ አድርጓል። መን አካል ኢንትሃ የሰራ የሆን አካል ኢላ ማ ሰሚዐ ወደ ሰማው በሰማው ነገር የሰራ ሰምተህ በተነገረህ እልክህ በሐዲሱ መሰራትህ በጣም ጥሩ ነው፣ ደስ ይላል፣ ጥሩ አድርገሃል አለው። ዝም ብለህ ስሜትህን ተከትለ በልብ ወለደህ ካልሰራህ በመረጃ ከሆነ ጥሩ ነው አለው። ወላኪን ነገር ግን አለ ጭማሪ እውቀት ልስጥ አለው የተሻለ እውቀት ልስጥ ከኔ ዘንድ ው ጥሩ እውቀት አለና ላስተምረህ አለው። ወላኪን ነገር ግን ሐደሰና ነገረን ኢብኑ አባስ አብዱላህ ኢብኑ አባስ ነገረን አለ ማን ሰዒድ ብን ጁበይር ዓብዱላህ ኢብኑ አባስ እኮኛ ነገርና አለ ከማን ይዞ አኒ ነብዩ ሰለላሁ ዐለይሂ ወሰለም ከመልክተኛው ዐለይሂ ሰላተ ሰላም ይዞ ማለት ነው አንሁ ቃል መልክተኛው ዐለይሂ ሰላተ ሰላም በለዋሉ እያለ ነው እንደዚህ ብሎ ነገርና አለ ብሎ ነገሩ። ማኑ ማን ሰዒድ ኢብኑ ጁበይር፣ ለማን ለሁሰይን ኢብኑ አብዱርራህማን ማለት ነው። ሁሰይን ኢብኑ አብዱርራህማን ያወራው ሐዲስ ከቡሬዳ ነው እንጂ መልእክተኛው እኮ አሉ አላለም። አይደለም ቡሬዳ አለ ነው የተባለው፣ ከሷባው ነው የቆመው። እዚ ላይ ግን አብዱርራህማን አባስ ከመልእክተኛው ብለዋል። መልእክተኛው እንዲሃሉ ብሎ የነገረኝ ሐዲስ ልንገርሃለው። ምን አሉ መልእክተኛው አለይሂ ሰላም ኡሪዱት አለይ ኡመማሉ ኡሪዱት ተቀረበችልኝ አለይ በኒ ላይ አልኡመሙ ህዝቦች እኮ በኒ ላይ ተቀረቡልኝ አሉ ህዝቦች ያለፉት የሆኑት ህዝቦች ተቀረበልኝ አሉ። ቢማዕና አላህ አሳይቷቸው ነው በህልማቸው ማለት ነው ያው የውም ቂያማ እንደት እንደሚነሱ ያለፉት ኡማዎች ከነቢያቶቻቸው ከነብያቶቻቸው ጋራ የተከተላቸውን ሰው ይዘው እንደት ነው እንደሚነሱ አላህ አሳይቷቸው። እና ኡሪዱት ተቀረበችልኝ፣ አለየ በኔ ላይ አልኡማሙ ህዝቦች ተቀረበችልኝ። ቢማዕና አላህ አቅርቦ አሳይኝ። ፈራኢቱ ታዲያ ስመለከት አሉ። ፈራኢቱ አየሁኝ፣ አነብዬ አንድ ነብይ ተመለክኩኝ። ወመሁ ራጥ ወመሁ ማለት ከዛ ነብይ ጋር አራጡ፣ አራጥ ማለት ያው ከአንድ እስከ አስር ያሉ ጀማዎች ናቸው። አንድ እስከ አስር ሰው ያለ ትንሽ ጀማዎች፣ ስብስቦች አሉለት የተከተሉት ማለት ነው። ተጣርቶ የተከተለው አንድ ሰው ብቻ አንድ ሰው ብቻ ያለውን ነብይ አየሁኝ። ወረጁላኒ የሚለው ደግሞ ወራይቱ ነብይ የሚለው ወርቋል ነብይን ማለት ነው። ተመለከኩ ደግሞ ወረጁላኒ ሁለት ሰዎች ከሱ ዘንድ ያሉ ሁለት ሰዎች ከሱ ዘንድ ያሉ የሆነ ነብይ ደግሞ ተመለከኩ አለው። ከዛ ወነብይ አሁን ደግሞ ነብይ ማየሁኝ አለው። ደግሞ ላይ ወለይሰ መዐሁ አሃድ ወለይ ሰይለ ለሆነ መዐሁ ከሱ ጋር አሃዱን አንድም አካል ለለ ምንም ይለሉ ብቻውን አንድ ነብይ ተመለከኩ አለው። ያው ትይሩ ተጣርቶ አንድም አልተቀበለውም። አንድም ዳዓዋ ሳይቀበለው ሳያምኑለት ማለት ነው። ከዛ እንደዚህ እየተመለከኩ እያለ ኢዝ በዛን ሰዓት ሩፊ ዓሊ ለኔ እኮ ታየኝ አሉ። ለኔ ታየኝ። ሰዋዱን ዓቪም በጣም ብዙ ቁጥር ያለው ስብስብ ማለት ነው። ሰዋዱን ስብስብ፣ ዓቪሙን ብዙ ቁጥር ያለው ስብስብ። በጣም ብዙ ስብስቦች ተመለከኩኝ አሉ። ብዙ ጀማዓ ማለት ነው። ስብስቦችን ፈዞነንቱ ጠረጠርኩኝ አሉ። ነሁም እነዚህ ብዙዎቹ መ የኔ ህዝቦች ሊሆን ይችላሉ ምክንያቱም አላ የመልክተኛው ለ ሳ ላ ከሁም እንደሚበልጥ ስለተናገረ ነው። እነዚህ ብዙዎ የናቸውሙሳ ንተ ህዝቦች አይደም ሙሳ ይሄ ሙሳና ሁን ያው ቀውሙሁ ህዝቦ ናቸውና ናቸው አይደሉም ብለው ተባለኝ። ያው እዚህ ላይ የሚጠቁመን የሙሳ ህዝቦች ብዙ እንዲሆኑ ሙሳ ያው ብዙ ተከታይ የነበረው ማለት ነው። ከዛ ምናሉ አሁንም ደግሞ ሱመ ነዞርቱ ከዛ ተመለከኩኝ አሉ ሁለት ጊዜ ድጋሚ ስመለከት፣ ፈኢዛ በምመለከትበት ሰዓት ሰዋዱን ዐዚሙን በጣም ብዙ ስብስብ ደሞ አየሁኝ፣ ብዙ ቁጥር ያለው ማለት ነው። ያለውማለትነው ፈቂለ ሊ ለኔ የተባለኝ ሀዚሂ ኡመቱክ ይህች ናት ያንተ ኡማ ያንተ ኡማ እነዚህ ናቸው ተባሉኝ አሉ

ወለ ዐዛብን ያለምንም ቅጣት ዝም ብሎ ከቀብራቸው ይነሳሉ ጀነት የሚገቡ ሰባ ሺ አሉ። ከኛ ማሉ ከዚህ ከእኔ ኡማ ሰባ ሺ አሉ ብለው ተናገሩማ ነው። በሌላኛው ሪዋያ በሌላ ሀዲስ እንደመጣው ደግሞ ሰባ ሺው አንዱ ሰባ ሺህ ይዛል ሰባ ሺህ በሰባ ሺህ ተመልከቱ በጣም ብዙ ህዝብ ማለት ነው። ከመልእክተኛው ዐለይሂ ሰላም ያለምንም ቅጣት ያለምንም ምርመራ ጀነት ይገባል ብለው ተናገሩ።

ያለምን ምርመራ ጀነት የሚገቡት ምን አይነት ሰዎች ናቸው? ብለው በነዛ ጉዳይ በቃ ሰመጡ ማለት ነው። ከዛ የራሳቸውን አመለካከት ያስቀምጡ ጀመር። ምን አሉ? ከፊሎቹ ፈቃለ በዕዱም ከፊሎቹ <applause> ብለው አሉ። ፈለዐለሁም እንደው ምናልባት እንደው ተስፋ እናደርጋለን። ፈለዐለሁም ማለት ምናልባት ሊሆኑ ይችላሉ

በእስልምና የተወለዱ ወሊዱ የተወለዱ ስላ ማለት በሙስሊም ሆኖ የተወለዱ ምንም ሽርክ ያልነኩ ክህደት ያልነካቸው በእስልምና እንደተወለዱት በዛው ቀጥ ብለው እስልምናን የተቀበሉ የያዙት ሰዎች ሊሆኑ ይችላሉ አሉ። ፈለም ሽርኩ ያላጋሩ ቢላሂ በአላህ ላይ ሼያን ምንም ነገር ያላጋሩ አንዳችንም ነገር ያላጋሩት ሰዎች ሊሆኑ ይችላሉ ብለው ተናገሩ። ሌሎቹ ደግሞ ወደ ከሩ አወሱ፣ አሸየ ብዙ ነገሮችን አወሱ። እንደው እንደዚህ ሊሆኑ ይችላሉ፣ ምናልባት እንዲህ የሚሰሩ ሊሆኑ ይችላሉ ያሉ የተለያዩ አመለካከትን አስቀመጡ።

መልእክተኛው ወጡና፣ ፈአክበሩሁ መልእክተኛው ሲመጡ ወደ እነሱ ወደ ሰዎቹ ወደ ሶሃቦች ሲወጡ ፈአክበሩሁ ማለት ሶሃቦች ነገሩት። እኛ እኮ እንደዚ በለህ ንከርክ በኋላ ቢዚ ሆን እነዚህ ልሆኑ ይችላሉ እያልን በእነሱ ጉዳይ እንደው በጣም ብዙ ሰመጥን፣ ቢዚ ሆን ብለው ለመልእክተኛው ነገሯቸው። ከእዚያ መልእክተኛው ዐለይሂ ሰላም ሊነግሯቸው ነው ፈቃድ ብለዋሉ። መልእክተኛው ዐለይሂ ሰላም ሁም እነዚያ ሰባሽዎቹማ አለዚን እነዚያ ናቸው ላይስተርቁን ሩቃን እንዲቀሩላቸው የማይፈልጉ ላይስጠርቁ ማለት ከሌላ ሰው ሄደው ቅሩብን እስኪ ብለው የማይጠይቁ ማለት ነው እንጂ ራሳቸው መቀራት ይችላሉ፣ ችግር የለውም። ላይስጠርቁነ ሩቃ ቅሩልን ብለው የማይጠይቁ ናቸው። ወላይክተውነ ተኩስ ብለው ደግሞ የማይጠይቁ ናቸው። በሳተ ይሄ በካሪያ በምናምን የሚተኩስ በሽታ አለ። ሲታመም ተኩስ ይተረጋልና፣ ተኩስ ብለው የማይጠይቁ ራሳቸው ላይ ተኩስ ይችላሉ ሰውነታቸውን፣ ሌላን ሰው ሂደው ተኩስ ብለው የማይጠይቁ ተኩስ ብለው ናቸው። ዋላ ተጠየሩን እንደዚህ ነው። በግድ ማያምኑ ገደብስ ታውቃላቸው መቼም። ያው በግድ ማለት የሆነ እንግዲህ ገበያ ሊወጣ ሲል ጥቁሩ ሻካይ አይቀናኝም ከበዴ ሲባል ከሰማ ደግሞ ዛሬው ከበዴ ነው እያለ ደሞ ተፈአል ማድረግ ማለት ነው። ይሄ ገደቢስ ተጠይር ይባላል። አረቦች በፊት ገባኤ ሊወጡ ለንግድ ሲወጡ አፈሩን ብድግ ያርጉና ወፎቹ ስብስብ ካሉበት ይመቷቸዋል። ከዛ ወደ ግራ ከበረሩ አ ዛሬ ይቀናን የሚላሉ ወደ ቀኝ ከበረሩ አ ዛሬ ጥሩ ነው፣ የትርፍ ሰዓት ነው እያሉ ይሄዳሉ ማለት ነውና ተጠይር የሚባለው ከዚህ አንጻር ነው። ተጠይር የተባለው ከዚህ አንጻር ነው ማለት ነው። እና ወላሂ ተጠይሩ ማለት ያው ገደቢስ በገደብስ የማያምኑ ናቸው ምንም ገድ የሚባል የለም ማለት ነው። ወአላ ረብህም በጌታቸው ላይ እየተወከሉን የሚመኩናቸው ናቸው በአላህ ብቻ እና ብቻ የሚመኩናቸው አሉ። እዚህ ላይ ነው ሩቃ እንዲቀናላቸው የማይፈልጉ ያልፈለጉት ሰው የሚተኩሳቸው ያልፈለጉት በገድ የሚያላመኑት ያው ተወኩል ሰው የሚያደርጉ ነው አላህ አለን በቃ ብለው በአላህ አይሰለም የሚመኩ ነው ማለት ነው። ፈቃመ ይሄን ሲሉ ከዛ ውስጥ ከሚያዳምጠው አንዱ ማን ነበር ኡካሻ ነበርና ፈቃመ ብድግ አለ።

ሚንሁም አንተ ከእነሱ ነህ ብለው ባንዴ ነገሩት ማለት ነው። አሁን ኡካሻ ያለ ምንም ቅጣት ያለ ምንም ምርመራ ጀነት ከሚገቡት ውስጥ እሱን ብንል ችግር የለውም። ውላውላ ለምልለው ላ ለዛ ሰውዬ ማለት ነው። ሰበቀከ ቢሃ ኦካሻ፣ ሰበቀከ ቀደመህ እኮ፣ ቢሃ በዚች ድል አሁን በዚች አሁን በዱዓይቱ ያኒ ማኑ ኦካሻቱ ኦካሻ ቀደመ ብለው አሉት። እዚህ ላይ ምን ያሉ አይማዎች የመልክተኛውን መልካም ስለ ምግባር እንረዳለን። እዚህ አይ አንተ አይደለም ቁጭ በል ዝም ብለ ምናምን ቢሉት እኮ ይቆጣ፣ ያው ልቡ ይሰበራል። ልቡ እንዳይሰበር ምን አሉ፣ አህ ኦካሻኮ ቀደመ። ኦካሻ ያው ለሱ በዚህ ቻንስ እሱ ቀድሞሃል፣ ቀደመ አሉት። ስለዚህ እንደዛ ሲሉት ልቡም ሳይሰበር በቃ ቀድሞኛ እያለ ቁጭ ነው የሚለው። ግን ሳ አይ አንተ አይደለህም ቢሉት ተሳ የሆነ ልቡ ስንጥቅ የሚለው ይደነግጣል። ስለዚህ ሰበቀ ከቢሃ ኦካሻሉ አይ በዚችማ ኦካሻ ቀደመ ብለው መለሱት ማለት ነው። እዚያ ይህ እንግዲህ ሌላም ሰው ብድግ እያለ ብድግ እያለ ለኔም ለምኑኝ ለኔም ለምኑልኝ እያለ ሙናፊቅ የሆነ አካል እንዳይነሳ ተፈልጎ ነው። በር የዘጉ ነው። መልእክተኛ ለ ላ በሩን ዘጉት። ካሻ ቀደመህ ብለው ዘጉት። ሌላውም አልተነሳም ማለት ነው። አንተ እያሉ ማን ሊመጣ ይችላል ለጀነት ብለው መልእክተኛው ለ ሳላ ላም ዘጉት። እዚህ ሰፊ የሆነ ሃዲስ ላይ ላለንበት ለባቡ ታዲያ ምንድነው ሲባል እነዛ ሰባ ሺዎቹ ነው እንግዲህ ከመልእክተኛው ለ ሳላት ላም እማ ሰባሽ አሉ ያ ማኖ የኮሉ ጀነት ጀነትን የሚገቡ ቢቢ ሂሳቢን ወለዐዳብ ያለምን ምርመራ ያለምን ምቅጣት ጀነትን የሚገቡ ሰዎች አሉ ማናቸው ሲባል ሩቃም የሚቀራላቸው የማይጠይቁ የሚተኩሳቸው የማይጠይቁ በገድ የማያምኑ? በአላህ ላይ የሚመኩ ሰዎች ናቸው ስለተባለ ይሄ ሩቃ የሚቀራላቸው ሰዎች አለመፈለጋቸው የሚተኩሳቸው አለመፈለጋቸው በገድ አለማመን ሚን ተሕቂቅ ተውሂድ ተውሂድን ከማረጋገጥ ይመደባል ተውሂድን ከማረጋገጥ ስለሚመደብ ይመደብ ስለዚህ ምላሉ መናሐቀ ራሱ ምንድነው በነሐቀ ተውሂድ ተውሂድን ያረጋገጠ ሰውዬ ደኸለል ጀነህ ተጀነት ገባ ቢገይሪ ሂሳብ ያለ ምንም ምርመራና ወለዐዛብ ያለ ምንም ቅጣት ስለሆነ ይሄ በጣም ግልጽ ያለ